የምትሸሹን ነገር አቁሚ። ልታርቆም ነበር ልገናኘውም አስቤ ነበር ልጆቹንም ላሳየውም ፈልጌ ነበር። ብዙ ነገር ትያለሽ፣ ግን መልሰሽ ሰበቧን አዩን ታርያለች፣ ታሳቢያለች። በቃ የተፈጠረው የተፈጠረ። ብዙ ጊዜ ለመንኩሽ፣ ተንከራተትኩ አብሬሽ። አሁንስ ተስፋ ቆረጥኩ፣ ደከመኝ። ዛሬ መጨረሻ ይ ነው። ከዚህ ቪዲዮ በኋላ ስምሽንም አልጠራም። ይህም ቪዲዮ አይተሽ ይህም ቪዲዮ እንደሰማሽው ካለሽበት ሮጠሽ እንድትመጪ እንገናኝ፣ እንታረቅ፣ የምትፈልጊውን ነገር ላድርግልሽ። እባክሽ ተለመኝ ንግስት ሱመያ እባክሽ። እውነትም ንግስት ነሽ አንቺ፣ ጀግና ነሽ። በቃ አንበረከክችኝ፣ አልቻልኩም። እና ከቤትም ከሰፈር ምራቅ ብዬ ዛሬ ያው ቢሮ ውስጥ ነው፣ ሳትታገለኝ፣ እሷም እያደገች ነው። እና ሱመያ እባክሽ፣ እያለቀስኩ ልለምንሽ እያለቀስኩን ለምንሽ ይሄ የመጨረሻ ነው። በቃ ከአሁን በኋላ አንችንም አለምንሽም፣ ስምሽን አልጠራም። በቃ አለ ያለ ቀን ልጆቼን ይሆናል። ከአንቺ በኋላ ግን ከአንቺ ጋር ያለኝ ነገር ይቆርጥልኛል ማለት ነው። አዩንም ተዋት የምትይኝ ከሆነ እተዋታለሁ። አልፈልግም አዩንም ከቤት አስወጣት፣ እኔ እናንተ ብቻ እንኖር የምትይኝ ከሆነ እንኖራለን አሰላሙ አሌይኩም ወረሕመቱላሂ በረካቱ ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ በያላችሁበት ሰላማችሁ ብዝት ይበረል እያልኩኝ እንግዲህ ዛሬ ተመልሼ የመጣሁት ተመልሼ መጥቻለሁ ብቻ የመጣሁት ከአዩ ጋር ለው ማለት ነው እና ዛሬ ከባድ መልእክት አለኝ እሱ ምንድን ነው ለሱመያ የመጨረሻዬ የመጨረሻ ልመና ነው ማለት ነው ከአሁን በኋላ ሱመያን አለምናትምም ዞር ባለችም ዞር አለልም፣ እሷንም ፍለጋም አልሄድም። አንድ ቀን አለ ያለ ጊዜ በራሷ ሰዓት የምትመጣ ይሆናል ማለት ነው። ከአሁን በኋላ ድዋ ብቻ ማድረግ ነው በቃ። እስከዛሬ ድረስ የተለያዩ አይነት ቪዲዮችም ከዩ ጋም ሰርቻ አለው ብዙም ለምኛት አለው ብዙም ታግሽ የጠብቅያት አለው። ከዛሬ በኋላ ግን ያው እንደማልጠብቃትም እንደማልለምናትም የመጨረሻ ማስጠንቂያ ላስቀምጥላት ነው። የመጨረሻ መልእክቴ ነው ማለት ነው እና ንግስት ሱመያዬ የኔ ቆንጆ ወድሻለው፣ አከብርሻ አለው። ይሄው ዛሬም ለምንሻለሁ። ዛሬ መጨረሻ በቃ ለምንሽ፣ ካሁን በኋላ በቃ ተስፋ ቆርጫለሁ ማለት ነው እና ዛሬ ማለት የፈለግኩት ምንድን ነው፣ እባክሽ እንታረቅ፣ ተመለሺ፣ እንገናኝ። የምትፈልጊውን ነገር ጠይቂኝ። ብዙ ሰበቦችን እያስቀመጥሽ ነው። ብዙ ነገሮች እያልሽ እያሳበብሽ ነው። እነሱም አዩ እንደዚህ ኃይለኛ ናት፣ ትደባደባለች፣ ጸባያ መጥፎ ነው እንዲህ አይነት ሰው ናት። ከእሷ ጋር እንዴት ሆኜ እኖራለሁ? ነው ፍራቻሽ፣ ይሄ ነው እና እኔ አዩ አይደለችም እኔንም አንቺንም የምታስተዳድረው። አዩ ምንም የማይመለከታትም በእኔና በአንቺ መሀል። አንቺም የራስሽን የሆነ ኑሮ እሷም የራሷን ኑሮ፣ ሁለታችሁም የተለያየ ቦታ ነው የምኖሩት። ከእኔ ጋር ብቻ እንታረቅ፣ እንገናኝ፣ ልጆቼን አሳይኝ ነው እኔ የምለው አዩም በእኔና በአንቺ መሀል የሚያገባት ነገር የለም። አሁን ዩቱብ ላይ እኔ ዛም ዚህም ስለሚሄድ ብቻ ነው ብትንጫጫው እንጂ እኔና አንቺ ብንታረቅ የሁሉ አይመጣም። ታርቀን አንድ ላይ ብንሆን አንድ ቀን ስምሽል በክፋት ብታነሳ እኔ አለቃት አልተዋትም። ስለዚህ ሁለታችሁንም ማስተዳድረውም ሁለታችሁንም ቤት የሁለታችሁንም ቤት ምመራው እኔ ስለሆንኩ ድረስ እንዴት ማስተዳደር እንዳለብኝ ስለማቅ እኔ ስርዓት አሲዛታለሁ። እሷን አሳበሽ ፈርተሽ ምትሸሽውን ነገር አቁሚ። ልታርቆም ነበር። ልገናኛውም አስቤ ነበር። ልጆቹንም ላሳየው ፈልጌ ነበር። ብዙ ነገር ትያለሽ፣ ግን መልሰሽ ሰበቧዋን አዩም ታረጊያለሽ፣ ታሳቢያለሽ። በቃ የተፈጠረው ተፈጠረ። ብዙ ጊዜ ለመንኩሽ፣ ተንከራተትኩ አብሬሽ። አሁንስ ተስፋ ቆረጥኩ፣ ደከመኝ። ዛሬ መጨረሻ ነው። ከዚህ ቪዲዮ በኋላ ስምሽንም አልጠራም። ይህም ቪዲዮ አይተሽ ይህም ቪዲዮ እንደሰማሽው ካለሽበት ሮጥሽ እንድትመጪ እንገናኝ፣ እንታረቅ፣ የምትፈልጊው ነገር ላርግልሽ፣ የምትፈልጊው ነገር ላርግልሽ። እንደዚህ አርግ ብለሽ ምክንያት የሆነ ነገር አስቀምጪ። ሰው እኮ ያለ ምክንያት እንትን አይደለም። መታረቅ ፈልግ ነበር፣ ልጆቹን ላሳየው ፈልግ ነበር። ግን አዩ እያልሽ እንቅፋት ሁልጊዜ ጊዜ ግን የምትለዋ ነገር ካለች ከባድ ነው። ግን ለዚህ ብዬ ተውኩ፣ ግን ለዚህ ብዬ ቀረው፣ ግን ይሄን ነገር ተጠራጠርኩ፣ ግን ይሄን ነገር ፈራው ምት ከሆነ ሁሌ እንደዛ እያልሽ ልትኖሪ ነው፣ ማን ነው። ስለዚህ ሱመያ እባክሽ ተለመኝ። ንግስት ሱመያ እባክሽ፣ እውነትም ንግስት ነሽ አንቺ ጀግና ነሽ። በቃ አንበረከቅሽኝ፣ አልቻልኩም እና ከቤትም ከሰፈር ምራቅ ብዬ ዛሬ ያው ቢሮ ውስጥ ሆኜ ነው የምለምንሽ እና እባክሽ ተረጅኝ። ልጆቼም በጣም እየናፈቁኝ ነው። አቲካመኔ ሳሊያት ከጎን የሆነ አንድም ቀን ባባ ሳትል ገና ዳዴ ስትል እንኳን ሳሊያት ቆማ በእግሯ ልትሄድ ይሄው ተወልዳ ገና በሁለት ወሯ ነው ምናም ነገር ትቻት ዞር ያልኩት አሁን ይሄው እሷም አድጋ ሳሊያት የአባትነትን ፍቅር ከልጅነቷ ሳታይ እንደ ጀሚላ እንደዚህ ፂሜን እያዘች ሳትቦጭረኝ ሳት ትታገለኝ እሷም እያደገች ነው። እና ሱመያ እባክሽ እያለቀስኩ ልለምንሽ እያለቀስኩ ልለምንሽ። ይሄ የመጨረሻዬ ነው በቃ። ከአሁን በኋላ አንቺንም አልለምንሽም ስምሽንም አልጠራም። በቃ አለ ያለቀን ልጆቼንም አይሆናል አንቺ በኋላ ግን ከአንቺ ጋር ያለኝ ነገር ይቆርጥልኛል ማለት ነው። እና ሱመያ አርግልኝ የምትይውን ነገር በሙሉ ላርግልሽ ዝግጁ ነኝ። አዩንም ተዋት የምትይ ከሆነ እተዋታለው። አልፈልግም አዩንም ከቤት አስወጣት፣ እኔ እናንተ ብቻ እንኖር የምትይ ከሆነ እንኖራለን። አንቺ የምትፈልጊውን መስፈርት የምትፈልጊውን ነገር አስቀምጪ። እንዲህ ዓይነት ነገር ነው የምፈልገው ከአንተ ጋር ለምኖር ወይ እኔ አደርግልሻለሁ። አዩን ተዋት ካልሽ ተዋት አለሁ፣ በቃ ከልጆችና ካንቺ አይበልጥብኝ፣ እተዋት አለሁ። እኔና አንቺ እንታረቅ፣ በቃ አየዋት። እሷንም ብዙ ፈተንኳት አትሆነኝም። ያው ግን ከዚህ በፊት እንደተናገርኩኝ እቺ ጣት ቆስላለች ብለን የራሴ ጣት ነው ቆስሏል ይሸታል ብዬ ቆርጬ መጣል አልችልም። ያው እሷንም አንዴ ሚስቴ ነች ብዬ ያገቧት ሚስት ናት። ተበላሸች ጸባዩ መጥፎ ነው ጸባዩ ስለማይሆን ብዬ ዝም ብዬ ጸባዩን አሳቤ ማባረር ያው ይከብዳል። ለማስተካከል ለማስተማር መምከር ነው እየጣርኩ ነው። ከካሜራ ጀርባን ብዙ ነገር ፊት ለፊትም እንዳይሱ ስለ አንቺም እንዳታወራ እንዳታወራ ብዙዎችን አንቺ ድራማ ነው ብለሽ የምታስቢውም እኔ የእውነት እያደረኩ ነው። ለማስታከል ብዙ እየሞከርኩ ነው፣ እየመከርኳት ነው። እና ሱመያ እባክሽ ተለመኝ፣ እባክሽ ልለምንሽ። አዩን ማባራት የምትይ ከሆነ አባርልሻለሁ፣ የፈለግሽውን ነገር ሆነልሻለሁ። እና አትጨክኝ እንደዚህ። ዛሬ ነገር እንገናኛለን ዛሬ ነገ ትበቀለኛለች ያናደርኳትን ትንሽ ታንከራተኝና ትዕግስቴን ታየውና ትፈተንኝና ከእሷ ጋር መኖሩን ከእሷ ጋር መዞሩን መከተሉን እሷ መፈለጉን ተስፋ አልቆረጠም ብላ አንድ ቀን እሺ ብላ ይቅርታ ተቀብላ ይቅርታ አድርጋልኝ አብራኝ ትኖራለች ትመጣለች እየጠበኩች ነበር። አሁን በጣም በዛ በጣም በዛ ረጅም ጊዜ ሆነን የምር ሱመያ በጣም ይከብዳል። እባክሽ ተለመኝ ልለምንሽ። ይሄን ያህል ምን አድርጌሽ ነው? በቃ ብዙ ጊዜ ለምንሽ። ያው አገባው በቃ የተፈጠረ ነገር ስህተቱ ይቅርታም ብዬሻለሁ። እና ሱመያ እባክሽ ፕሌስ ልለምንሽ እና መብራቱም እያስቸገረ ነው። ፓወር ዛሬ የለም። ካልሆነ ውጭ ወጥቼ ጨርስላችኋለሁ። ውጭም ቢሆን ቆሜ የቀረውን መልክቴን ማለት ነው። ውድ ቤተሰቦች ይህን ነው ዛሬ የላችሁ የመጣሁት እንግዲህ ቪዲዮን። እስኪ ላይቱ ጠፋ መብራት ፓወሩ ደካማ ሆነ ድርግ እያለ ስለሆነ ኮምፒተሩ ምናምን እንዳይቃጠልብኝ ላጥፎ እና የቀረውን ቪዲዮ ጨርስላቸዋለሁ። በተረፈው እስኪ እስኪ ጠፋችም ያለችው እስኪጠፋ ድረስ እና ሱመያ፣ ይህ መልክት ለአንቺ ማስተላልፈው የመጨረሻዬ ነው። አንድ ይህም ቪዲዮ ካይሽ በኋላ ውሳኔሽ ቀጥታ መታረቅ ካልሆነ በስተቀር አብረን እንድንሆን አድርግልኛል ሲሆን፣ ወይም ደግሞ እንደዚህ አይነት ነገር አድርግልኝና እንደዚህ እሆናለሁ ብለሽ ነገር ካልሆነ አሁንም እንደ በፊቱ ሌላ ሰበብ ሌላ ምክንያት የምታወሪ ከሆነ ስላንቺም አላወራም፣ ስምሽንም አላነሳም። በቃ አዩን ፍታልኝ አዩን ተወልኝ ካልሽኝ ተወልሻለሁ። አለሁ አዩ ከእኔ ጋ ብቻ ኑር ካልሽ እኖራለሁ። አይ ብለሽ ሌላ ሰበባ ሰበብ የምታበዥ ከሆነ ሌላ ጣጣ የምታበዥ ከሆነ በቃ ካሁን በኋላ ስምሽን ላልጠራ የመጨረሻዬ ነው። ማነው ካሁን በኋላ አንቺን ፍለጋ ወዴትም አልመጣም። እዚህ አዳማ መተሽ እዚህ አካባቢ ነች ቢሉ፣ ራሱ አልወጣም። አንቺ ፈልገች እንደሆነች ካልመጣሽ በስተቀር እና ሱመያ ቼ የመጨረሻ ማስጠንቀቂያ ነች፣ የመጨረሻ መልእክቴ ነች። ከአሁን በኋላ ስምሽን አልጠራም፣ በአንቺም ምንም አይነት ቪዲዮ አንሰራም። አንቺም ተውኝ ብለሻል አለ፣ በቃ ትተነሻል። እሺ ብለሽ ካልሽኝ፣ አዩን ተዋትና እኔ ልምጣ ካልሽ፣ ይኸው መንገዱ ክፍት ነው። ከዚህ ቪዲዮ በኋላ ያለው ቪዲዮ አንቺ ዛሬ ከአሁን በኋላ የምትለቂው ቪዲዮ ላይ ወይ እሺ፣ ወይም ደግሞ የሆነ መክናሽ ካላቀረብሽ በኋላ ሌላ ነገር የምታወሪ ከሆነ በቃ እኔ መጨረሻ ነው ማለት ነው። ወይ አዩን ትቼ ከአንቺ ጋራ ለመኖር ወስኛለው፣ ወይም ደግሞ አንቺን ከነጨራሹ ትቼ አንቺን ከነጨራሹ ትቼ ከአዩ ጋራ ቆንጆ ኑሮ ለመኖር እሷን አስታክዬ ስምሽ እንዳጠራርጌ ማለት ነው እና በቃ ይሄ ሁለቱ ምርጫ ነው ማለት ነው። ይሄ የመጨረሻ ውሳኔ ነው፣ የመጨረሻ ንግግሬ ነው ማለት ነው። ካሁን በኋላ እሺ ካልሽኝ እንደለመንኩ አልቅሼ ለምኝሻለሁ። እሺ ካልሽኝ አልሽኝ ብዙ ምርጫዎች ሰጥቼሻለሁ። በቃ መቀጣት አለብኝም ማለት ነው። ጥፋቱ አዩነች አይደል? አዩን ተዋት ካልሽሽ ትቼ ከአንቺ ጋር እኖራለሁ። እሱ ከሆነ ማለት ነው እሷ ከአንተ ጋር እያለች እኔ በጭራሽ አልታረቀም ብለሽ እድሜ ልክሽን ወስነሽ መሻሽ ከሆነ ያው እሺ አልኩሽ፣ እሷም ፈትኜ አይቻታለሁ። በቃ በእነዚያ ነው ጉዳይ ያለሆች የምፈልግ ውሰጂና ሂጂ እላታለሁ። ለምን ልጆችን ስለምፈልግ ለምን ልጆችን ስለፈልግ ማለት ነው። እና ይህን ቪዲዮ ካይሱ በኋላ የምትይኝን ነገር ልትፈልጋለሁ ማለት ነው። እጠብቅሻለሁ። ንግስት ዛሬ ነገ ያልኩሽ የምትወጂ ፍቅሬን ሳትወጂ አስጨከንኩሽ ለአመታት ልረዳ